እንዴት አላችሁ? መነሻ ሀሳቤን የማረገው ብዙዎቻችሁ የምታውቁት ሉቃስ አስር ላይ የሚገኘውን የደጉ ሳሙሪያን ታሪክ ቢሆን ቢሆንም ትኩረቴ ስቶሪውን አይደለም፣ ፓራብሉ ላይ አይደለም። ፎከሴ የሚያረገው ጠያቂው ላይ ነው፣ ጠያቂው የሕግ አዋቂው ላይ ነው። ከሱ ተነስቼ ቁጥር አምስት ጀምሮ ሙሉን አላነቦም አለፍ አለፍ ብዬ አነቦና ውስጥ ያለውን ነገር ነግራችኋለኝ። እንግዲህ ብዙዎቻችሁ እንደምታስታውሱት ይሄ ደጉ ሳምራዊ ታሪክ በስነ መለኮት አካባቢ በብዙ መጽሐፍት ብዙ የተባለለት በአሊጎሪም በጣም በጣም ገናና ከሚባሉ ክፍሎች አንዱ ነው። ግን እኔ ስለ እሱ ሳይሆን የጠያቂው ነገር ስለሚገርመኝ እኛንም ስለሚመስለኝ ነው። ትንሽ ላንብብላችሁ። እኖም አንድ ህግ አዋቂ ሊፈት ነው ተነስቶ መምር ሆይ የዘላለም ህይወት እንድወርስ ምን ላድርግ? አለው። እርሱም በህግ የተጻፈው ምንድን ነው? እንዴት ስታነባለህ? አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ኃይልህም፣ በፍጹም ሀሳብ ውደድ፣ ባልንጀራህንም እንደ ራስ ውደድ አለው። ኢየሱስም እውነት መለስክ፣ ይህን አድርግ፣ በህይወት ትኖራለህ አለው ይላል እና። በጣም ሁሌ ሳስበው ስለሚገርመኝ ነው ክፍል እንግዲህ። ይሄ የህግ አዋቂ አመጣጡ ግልጽ ነው፣ ሊፈትነው ነው የመጣው እንደ ከኢየሱስ ምክር ፈልጎ የመጣ ሰው አይደለም። በነገራችን ላይ እንደዛ እንዳታስቡት። ኢየሱስም በደንብ አውቆታል፣ ለምን እንደመጣ ስለሚያውቀው፣ በደንብ ያውቀዋል። ያው ወንጌላትን ስታነቡ ሁልጊዜ የሚገርሙ ሰዎች አሉ አይደል? አንደኛ ፈሪሳውያን፣ ሁለተኛ እነዚህ የህግ አዋቂዎች በሁል ጊዜም ወደ ኢየሱስ የሚመጡት ራሳቸውን ጀስቲፋይ ለማድረግ እነሱ የተሻሉ እንደሆኑ ሊፈትኑት እና በቃ ራሳቸውን በጣም እንደ ጻዲቅ አድርገው ለማቅረብ የሚመጡ ሰዎች ናቸው። ይሄም የሕግ አዋቂ እንግዲህ ሊፈትነው ነው የመጣው ስለዚህ ኢየሱስን ጠየቀው። የዘላለም ሕይወት እንዳገኝ ምን ላድርግ አለው። መለሰለት፣ በሕግ የተጻፈው ምንድን ነው አለው። ለእሱ ቀላሉ ያውቀዋል። ሰውየው የእውቀት ችግር የለበትም፣ የማወቅ ችግር የለበትም። ወዲያውኑ ትትትት ሲል በቃ ትክክል ላለው እና እኔ ደስ የሚለኝ የኢየሱስ መልስ ነው። ውስብስብ አይደለም። ግልጽ ነው። በትክክል መለስከው እና ይህን አድርግ። በቃ ዱይት ታስል ይህንን አድርግ አለው። እኔ ሰውየው ትንሽ በጣም ይገርመኛል። ይህ ሕግ አዋቂ ቀጥሎ እራሱ እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ይሄ ሰውዬ ይታያቸዋል ዲያሎጉን ነው እንጆ የሚያደርገው ይህንቱ አላደ በጣም ዳያሎጉ ጥመዋለች ፕላስ ደግሞ ራሱን ጀስቲፋይ ማድረግ የፈለገ ሰው ነው ስለዚህ ራሱን ሊያጸድቅ ወዶ በግልጽ ሉቃስ አስቀምጦልናል ለምን እንደጠየቀ አንዳንዱ እኮ ሞቲቭን እኛ ነው የምናገኘው አንዳንድ ሞቲቮች ደግሞ ቅዱሳት ጸሐፍት ጸሐፊዎች ያስቀምጦልናል ሉቃስ ምን ብሎ አስቀመጠልን ራሱን ሊያጸድቅ ወዶ ባልንጀሬ ማን ነው አለው ይህ ሰው የዩት እንግዲህ በጣም የሚገርም ነው እኔ እንትኑ አፕሮች በጣም ይገርማል መጀመሪያ ሊፈትኖ መጣ ከዛ ሲመለስለት አሁንም አልተመለሰም ቀጥሎ አሁን ደግሞ ምን አለ ራሱን ሊያጸድቅ ወዶ ባልንጀሬ ማን ነው እንግዲህ ስለ ባልንጀሬ የተሰበቀው ልሰብካቸው አይደለም ግን ያው የምታውቁት ነው አንድ ሰው ከኢየሩሳሌም ወደ ኢየሪኮ ሲወርድ ወንበዴዎች ያገኙት ደበደቡት ምናሉት ከዛ መጀመሪያ ከአሁኑ መጣ ከዛ ሌዋዊው መጣ አለፈው፣ ይልና መጨረሻ ላይ ሳምራዊ መጣ። ግን እሱ አዘነለት፣ ራራለት፣ ምሕረትን አደረገለት፣ ተንከባከበው፣ ለጠባቂዎች አኖረው ይልና ከዛ በኋላ ኢየሱስ እንደዚህ ያለው እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ ሆኖ ማንኛው ይመስልሃል ብሎ ጠየቀው። እርሱም እኔ በጣም ይገርመኛል፣ ይህ ሰው ምሕረት ያደረገለት አለ። አሁን ጨርሱልኝ፣ አንብቡልኝ። ኢየሱስም ምን ደገመለት? ሂድ አንተ እንዲሁ አድርግ። ቅድምም ብሎታል እንዲሁ አድርግ፣ አሁንስ እንዲሁ አድርግ። ምን ልትለን ነው? እንዲሁ አድርጉ። በቃ አንዳንድ ጊዜ ክርስትና ሲምፕል ኦቢዲየንስ እንደሆነ እንረሳዋለን። በጣም ሶፊስቲኬትድ የሆኑ በጣም ውስብስብና ረቂቅ የሆኑ ነገሮች ውስጥ እንደበቅና ና ኤሌመንተሪ የምትመስልን ነገር እረሳለን። ይሄ ሰውዬ የእውቀት ችግር የለበትም። አመጣጡ ራሱን ለማጽደቅ የመጣ ሰው ነው እና ኢየሱስ ለመፈተን የመጣ ነው። የተሻለ እንደሆነ እራሱን ለማሳየት ነው የመጣው። ጌታ ኢየሱስ ብዙ ጊዜ የለውም ለእንደዚህ አይነት ነገር። ሂድ አድርግ። አሁን አንተ የእውቀት ችግር የለብህም፣ አንተ አንዳች በቃ የሆነ ያልገባህ ነገር የለም። በኦንሊ ቲንክ ከአንተ የሚጠበቀው እንዲሁ አድርግ። ዛሬ እንዲሁ አድርጉ ብዬ ቦር ደስ ይለኛል። በጣም ክርስትና ተወጥሮ ተወጥሮ ተወጥሮ ተወጥሮ ሊፈነዳ ደርሷል ወገኖች። መልሱ አንድ ነው። እንዲሁ አድርጉ እንዲሁ እናድርግ አለቀ ደህና ናቸው ኧረ ይሄ በጣም ኤለመንተሪ ነው ለምትሉ ወገኖች በሆነልን በሆነልን እንዲሁ በጣም ቦዘር የሚያደርገኝ ነገር አለ አሁን መነሻ ክፍሌ ይገባቸዋል ሳወራ እንደ ትውልድ ትልልቅ ነገር እናወራለን መሆን አለባቸው ብለን የምናምናቸው ነገሮች ነቅሰን እናወጣለን ጎደሉ የምንላቸውን ደግሞ በጣም በሰሉ ሂሶቻችን በጣም ነቅፈን እናወጣለን። ችግር የለውም። እውነት ለመናገር የሚያገናዝቡና የሚያስቡ የሰሉ አእምሮች የተከፈቱ አይኖች ስላሉን እግዚአብሔር ይመስገን። ይህ ከእግዚአብሔር የተሰጠ ስጦታ ነው ብዬ አመሰግናለሁ። ግን በጣም ቻሌንጅ የሚያደርገኝ ለራሴ ነው ለራሴ የምጠይቀውና በትውልዳችን መካከል የምታዘበውን አንድ ነገር ግን ሁሌ ጥያቄ ይፈጥርብኛል። ምንድን ነው ካላችሁ ትልልቅ ነገር በማውራት ልክ እንዳደረግነው ሳትስፋይድ የምንሆነው ነገር አለን። በጣም ነው ማሰቡ ደጋግሜ ይሄን ነገር በጣም ትልልቅ ነገሮች እናወራለን፣ ግን ልክ ይውላችሁ፣ ያን ትልልቅ ነገር በማሰብ ያለን ሳትስፋክሽን ልክ ያደረግነው ያህል ነው። ራሳችሁን አስተውላችሁ ሊሆን ይችላል፣ እኔ ራሴ ላይ አስተውዬዋለሁ። በቃ ትልልቅ ነገር በማውራት ልክ ያደረግነውን ያህል ይሰማናል። ራሴ እንዲህ ብዬ ጠይቃለሁ፣ አንዳንዴ ለምንድን ነው ትልቅ ነገር በማውራት እና የማያባሩት ትችቶችን በመሰንዘር ብቻ ለምን እርካታ ይሰማናል? ምንድን ነው ምክንያቱ ብዬ ራሴን ጠይቃለሁ። ማለት የራሴ ቻሌንጅ ነው፣ የትውልድ ቻሌንጅ ነው፣ በዙሪያ ያሉ ቻሌንጅ ነው፣ በዙሪያ የማያቸው ሰዎች ቻሌንጅ ነው። ሁልጊዜ ስንሰበሰብ የምናወራው ደስ ሲል ትልቅ ነገር ነው የምናወራው። በቃ ሰማይን መደገፍ ነው የሚቀረን በቃ የምናወራው ነገር ልነግራቸው አልችልም። የት ዞር ስትሉ ምንም የለም እና አንድም ስነ ልቦና ይመስለኛል ሳስበው፣ አንድም ስነ ልቦና ሳይን አይቀርም። ምን ማለት ነው? ሳይኮሎጂካሊ ያደረግነውን ያህል እርካታ እንዲሰማን አእምሮችን የሚሸነግለን ይመስለኛል በማውራት ሳቲስፋክሽን ብቻ እንድናገኝ። ምንም ፕራክቲካል ነገር የለም የምናረገው ነገር የለም። ምንም ተግባራዊ እርምጃ የለንም፣ በማውራት ብቻ ጀስት በቃ ሳቲስፋይድ ታስቧል። እንደዛ እንዲሰማ ነው የሚያደርገን፣ ይመስላል አይ ቲንክ። እንግዲህ ስነ ልቦና አጥኞች ትኖራላችሁ፣ በእርግጠኝነት ተሳሳትኩ አይመስለኝም። አንዳንድ ነገሮችን ለማንበብ ሞክር፣ ያለው እንደዛ እንዲሰማ ትሪክ ያደርጋቸዋል ማይንዳችሁ። በጣም ትልቅ ነገር ስታወሩ በ ዩፊል ሳትስፋይድ እንዳደረጋችሁ ተያል። እንግዲህ ዛሬ የማወራው ነገር እኔ አይመለከተኝ የምትሉ ሰዎች ካላችሁ፣ በቃ ለፉት፣ አንድ ቀን ይጠቅማቸዋል። አይ አንድ አይነት ጀልባ ላይ ያለ ነው እኔ ይሰማኛል ምትሉ ካላችሁ እንግዲህ ዛሬ ምክር ወስደን እንወጣለን በሌላ መልኩ ግን ምናልባት ማህበራዊም ሲሆን አይቀርም ስነ ልቦናዊ ብቻ አይመስለኝም ለምንድን ነው ይህን እምለው ምናልባት በጣም ምጡቅና ረቂቅ ነገር ማውራት ብቻ ማውራት ብቻ የአዋቂነት ምልክት ተደርጎ በማህበረሰባችን ተቀባይነት ስላገኘም ይመስለኛል ምንም ባሰቡ በቃ አሪፍ ነገር አውሩ በቃ ተፈላሰፉ ምጡቅ የሆነ ረቂቅ የሆነ ነገር በማውራት ብቻ አዋቂ መስሎ መታየት ይቻላል ዛሬ መቼም አትወቅሩኝም አይደል? ሁለበር አለው። ግን እውነቱን እናገራለኝ አይ ቲንክ ያው የኔ ትውልድ ናችሁ፣ ስለዚህ የእኔም ችግር ነው የእናንተም ችግር ይመስለኛል። ስለዚህ አንዱ ይህ ይመስለኛል፣ በቃ የሆኑ ምጡቅ የሆኑ ረቂቅ የሆኑ ነገሮችን በማውራት ብቻ የአዋቂነት በጣም የትልቅነት ምልክት ተደርጎ ስለሚሳል ዊቴንድቱ በቃ ትቶክማ ቱማች ማለት ነው። በቃ ብዙ ማውራት ላይ ፎከስ አድርገናል። ኢየሱስ ምን አለው? እንዲሁ አድርግ እንዳረሱት እኔ አንዳንዴ በየካፌው በማኪያቶ ዙሪያ ወይም ደግሞ በማኪያቶ ዙሪያ በጠረጴዛችን ላይ ያለችው ቤተ ክርስቲያን እንዴት እንደምታምር በጣም ታምራለች። አታምርም? ስንገናኝ የምናወራት ያች አይዲያል ቤተ ክርስቲያን ድንቅ ነች። በማኪያቶ ዙሪያ በጠረጴዛችን ላይ ያለችው ኢትዮጵያ ታምራለች። ፖለቲካዋ ውብ ነው። ቀላሏ በየማህበራዊ ድረገጾቻችን በመለጠፊያ ግድግዳዎቻችን ላይ እንዴት ያምራል የምናወራው ነገር። በሪያሊቲ ያለ ግን እኔ እንጃ። ትልልቅ ነገር ማውራት የተባረክንበት ነው፣ እግዚአብሔር ይመስገን። ምጡቅ የሆነ ሀሳቦችን ማፍለቅ እግዚአብሔር የባረከን ነው እንደ ትውልድ፣ እግዚአብሔር ይመስገን። ምንድን ነው ግን ይጎድለን ወዳጆች አንድ ነገር ልልወዳለሁ። የተግባር ሰው መሆን እንደ ማውራት ቀላል አይደለም። እንደ ማውራት ቀላል አይደለም። ለምን ካላችሁኝ፣ ሁልጊዜም ተግባራዊ ሰው መሆን አንደኛ ምቾቶቻችሁን መቀነስ ይፈልጋል። እንደ ማውራት ቀላል አይደለም። ምቾት መቀነስ ይፈልጋል። ከምቾቶቻችሁ ካልቀነሳችሁ ምናብ ወደ ምድር አይመጣም። በሌላ መልኩ ዋጋ ያስከፍላል። ሳክሪፊሻሉ ተግባራዊ ሰው መሆን ሳክሪፊሻሉ። ዋጋ ትከፍላላችሁ። ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን፣ አቅማችሁን ይጠይቃችኋል። ከዚህ ከምቾት ለመቀነስ ፈቃደኛ ነን ወይ? ዋጋ ለመክፈል ፈቃደኛ ነን ወይ? ካልሆንን እዛ ጋር ነን። ሁሌ እንጂ የምናደርጉ የቱን ነው? እዛ አካባቢ አስደነገጥኳችሁ እንዴ? በጣም ጸጥታል ወይስ እየሰማችሁ ነው? ፈሯችሁ? በሌላ መልኩ ተግባራዊ ሰው መሆን ትችትን ሳንፈራ መራመድን ይጠይቃል። እኔ እዚህ ጋር ቆሜ የማወራቸው ወዳጆቼ ናቸው። ከእኛ ባች ውስጥ ብዙዎቻችን ወደ አገልግሎት ገብተናል። እኔ በቤተ ክርስቲያን ማገልግል መጋቢ ነኝ። አይኑ ያንን ፖስት ስመርጥ የዱላ ማለት እና የድንጋይ ማለት ከፊቴ አያዋለኝ ግን መቼ ፈርቼ አላቅም። ለምን ካላችሁኝ በህይወት ማድረግ ያለብኝ ለማድረግ ወሰኛለሁ። ጠረጴዛ ላይ ህይወቴን መጨረስ አልፈልግም። የሆነ ቦታ ህይወቴን መጨረስ አልፈልግም። ኢየሱስ እንዳለ ሂድ አድርግ እንዳለው ብዙ አወቅን፣ ብዙ ተማርን፣ ብዙ ተፈላሰፍን፣ ብዙ አነበብን። ሶ ዋት አት ዘ ኤንድ ኦፍ ዘ ዴይ ምን ይጠበስ? ሂድ አድርግ ነው፣ በቃ። ሌላ ምን ትእዛዝ አለ? ሂድ እንዲሁ አድርግ። ታሴት ግን ቀላሉ አይደለም። ምቾትን ጊቭ አፕ ማድረግ፣ ምቾቶቻችሁን መስጠት፣ ዋጋ መክፈል፣ ለክሪቲክስ ክፍት መሆንን ይጠይቃል። እዚህ ምናልባት ዛሬ ወዳጆች አንድ ነገር ልጠይቃችሁ፣ እስቲ እያጠቃለልኩ ነው። ምናልባት እውነተኛ እግዚአብሔርን የሚያከብር ዝማሬ ምን መምሰል እንዳለበት እያወራችሁ ያላችሁ ሰዎች በዚህ ትኖሩ ይሆን? እንዲህ ነው መምሰል አለበት እያላችሁ እያወራችሁ ያላችሁ ሰዎች ትኖሩ ይሆን? ምናልባት ጥራቱን የጠበቀና ለብዙዎች መታነጽ የሚሆን መጽሐፍ እንዴት መጽሐፍ እንዳለበት እያወራችሁ ያላችሁ ሰዎች ትኖሩ ይሆን? እዚህ በቤተ ክርስቲያን ቤተ ክርስቲያን በብዙ አቅጣጫ መታደስ እንዳለባት በምናብ ብቻ በማሰብ ቁጭ ብለን ናፋቂዎች ብቻ እንኖር ይሆን? በዚህ መካከል አንዳንዴም በብዙ መታረዝና ጉስቁልና ስላሉ ሰዎች ጥልቅ ትንታኔ እየሰጠን ያለን ሰዎች እንኖር ይሆን? አንድ ነገር ነው ብላችሁ ወደ ሜዳው ሂዱ፣ ወደ ሜዳው ሂዱ። ጊዜያችሁን፣ ጉልበታችሁን እውቀታችሁን አፍስሱ። እንደ አነስ ያለ ምሳሌ ልስጣችሁ። እውነት የኢትዮጵያ ቤተ ክርስቲያን ከደቀ መዝሙነት እጦት እየተሰቃየች ነው ማለት አንድ ነገር ነው። ነገር ግን ለአንድ ታዳጊ ወጣት የጊዜያችንን ሽራፊ ሰጥቶ ስለ ጌታ ማውራት እጅግ የሚልቅ ነገር ነው። ምንድን ነው የምትለን ደስታችን ትልልቅ ነገር በማውራት አይሆን፣ ነገር ግን ጥቂት ነገር በማድረግ ይሆን። እግዚአብሔር ይርዳን። ሂዱ ወይ ሂድ እንዲሁ አድርግ። ተባረኩ።